ሰላም ውድ ቤተሰቦቼ እንደምሰነበታችሁ፣ ተወዳጁ የሀገራችን ደራሲ አሌክስ አብርሃም በ2013 ዓ ም ለንባብ ካበቃው ከእለታት ግማሽ ቀን ከተሰኘው በጣም ተወዳጅ መጽሐፍ ላይ ጨረሬን በሚል ርዕስ የጻፋትን በጣም ቆንጆ ጽሁፍ ይዤላችሁ ቀርብ ያለው፣ እስከ መጨረሻው አብራችሁ ይቆዩ። እማማ ሞቱ። ትላንት ልክ ፀሐይ ስትጠልቅ እማማ ይችን ዓለም ተሰናበቱ። ዘጠኝ ዓመት ሙሉ ከአልጋ ወርደው የማያውቁት ምስኪን ሴት የሰፈሩን ሰው ሁሉ እንዳኮረፉ ሞቱ። ዘጠኝ ዓመት አስታመን እንደናት ተንከባክበን ባለቀ ሰዓት ረግመውን ሞቱ እያለ የሰፈሩ ሰው በሙሉ አዘነ። አፍ አውጥተው አይናገሩት እንጂ ያስረገም ከናንተነህ የሚል ወቀሳቸውን ከእያንዳንዳቸው ዓይን ላይ አይቻለሁ እኔም ምነው በቀረብኝ ብዬ በውስጥ የስብሰለሰል ሳምንት አለፈኝ። የሆነ ሆኖ እማማ ላይ መለሱ፣ ከነ ኩርፊያቸው አሸለቡ። ለነገሩ ኩርፊያ ይሁን ሀዘን ማንም አልገባውም። በኩርፊያና በሀዘን መሃል ያለው ልዩነት ምንድን ነው? ምንስ ነው በቁጣና በኩርፊያ መካከል ያለው መስመር? መዝገበ ቃላት ቃላትን እንጂ ስሜትን አይፈታም። እማማ በምናውቃቸው ቃላት የገለጽ ነው የማናውቀው ስሜት ውስጥ የነበሩ ይመስለኛል። የህይወት ታሪካቸው ሲነበብ እንዲሁ በደፈነው የሁላችንም እናት ነበሩ ከሚል የወል ምስጋና ውጪ እምብዛም የተዘረዘረ ነገር አልነበረም። አስክሬናቸው በአራት የሰፈራችን ወንዶች ትከሻ ላይ ተቀምጦ በቀባሪው አጀብ በቀስታ ወደ መቃብር ቤቱ ጓሮ ሲጓዝ አይምሮዬ ወደ ትዝታው ወደ ኋሊት ነጎደ። የዛሬን አያድርገውና ከሊቅ እስከ ደቂቅ መዋያችንም ማማ ቤት ነበር። የማማ ቤት እንደው ቤት ሆነ እንጂ ነገረ ስራው ድድ ማስጫ የሚሉት አይነት ነበር። ህፃናቱ ማማ ቤት በር ላይ ቃቃቸውን ሲደረድሩና ሲያፈርሱ፣ የቃቃ ሰርግ ሲደግሱና ሲጋቡ፣ ወጣቶቹ ተሰብስበን ካርታና ዳማ ስንጫወት፣ ስለሴት ስናወራ፣ ስናውካካ እንውላለን። እሁድ እሁድ የሰፈሩ እድር ዳኞችና የዕቁብ ገንዘብ ሰብሳቢዎች እዚያው ማማ ቤት ተሰብስበው ሲነታረኩ ያረፍዳሉ። ያ አንድ ክፍል የቀበሌ ቤት ሁልጊዜ ከጧት እስከ ማታ በሩ ክፍት ነው። በዛ እድሜ እንደማማ አይነት ረጅምና ቆንጆ ሴት አይቼ አላውቅም። በድህነት ተጎሳቅለው እንኳን ጥርት ያለ ጠይም ቆዳቸውና ሽበት ጣልጣል ያደረገበት ጸጉራቸው አንዳች ሞገስ ነበረው። ስለ ረዥም ቁመት ሲወራ ምሳሌ ነበሩ። እንደማማ ዠርጋዳ ይባላል። ዠርጋዳ ነበሩ፣ ሲራመዱ የሚንሳፈፉ የሚመስሉ በስተኋላ ዘመናቸው እርጅና ተጫጭኗቸው ትንሽ ከወገባቸው ጎበጥ ብለው፣ እንኳን በቁመት የሚስተካከላቸው አልነበረም። ባልም ልጅም አልነበራቸውም። መተዳደሪያቸው ሰርግና ድግስ ሲኖር ወጥ በመስራት ነበር። ታዲያ ወጥ ሳይቀምሱ በሽታው የሚያውቁ ባለሙያ ናቸው ይባላል። ሴት ልጅ የወጥ ማማሰያ ከላሰች ምንም ሴት ሆነች ኤዲያ ይላሉ። ወጥ ሲቀመስ ሲያዩ ወጥ ሲቀምስ ሲያዩ አይወዱም። እማማ ለምን ባል አያገቡም? ስንላቸው በልኬ ወንድ አጣው፣ አጎንብሼ ልግባ እንዴ ይሉና ይስቃሉ። ጨዋታ አዋቂ ናቸው። ታዲያ አመቱ ሙሉ ማድቤት ለማድቤት ከርመው ለጥምቀት በዓል ጸጉራቸውን ተሰርተው ሰፊ ባለ ባንዲራ ጥለቱ ጉልበታቸው የሚደርስ ያበሻ ቀሚሳቸውን ይለብሱና ወገባቸው ላይ ሶስት አራት ዙር ተጠምጥሞ ጫፉ ወደታች የሚንዘረፈፍ መቀነታቸውን ሸብ አድርገው ክብ ሰርተው የሚጨፍሩ እሳቸው የሀገሬ ሰዎች የሚሏቸው ወንዶች መሀል ገብተው ምንጃርኛ የሚባል ዘፈን እያወረዱ ጭፈራቸውን ያስነኩታል። እማማን ለማየት የማይመጣ ሰው የለም። እማማ መጡ፣ ክፈቱላቸው፣ ክፈቱላቸው ይባላል። ክቡ የሰው ቀለበት በመጡበት በኩል ተከፍቶ ይገባሉ። የታወቁ ናቸው። ቸብ ቸብ ቸብ ሲደረግ እማማ እጃቸውን ከፍ አድርገው የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ ይላሉ። የከበበው ሕዝብ ይቀበላቸዋል። ሕዝቡ ድንገት ለጥምቀት የተሰበሰበ ሳይሆን አብሮ ግጥምና ዜማ ሲያጠና የከረመ ነበር የሚመስለው። ይሄ ጀግና ሀገር እዛው ምንጃር ወረደች ሽንኮራ ስንዴ ልትበላ ወረደች ምንጃር የጤፍ ሀገር ተያብሪው ኩራዙን ሳትፈጁ ጓዙን ያዝ እንግዲህ ብለው በዛ ቁመት ድንገት ወደ ላይ እየዘለሉ ሲመለሱ በፀጉራቸው የእግዜርን ዘርፋፋ ቀሚስ ነክተው የሚመለሱ ነበር የሚመስሉት። ጭብጨባው፣ ጩኸቱ፣ ሳቁ ይደምቃል። ጎን ለጎን የተደረደሩ ጨፋሪዎች በከበበው ሰው ጭብጨባ ሪትም ልክ በአንድ ላይ ሸብረክ ሸብረክ ሸብረክ እያሉ ወደፊት ወደ ኋላ እየተራመዱ ሲጨፍሩ የተለየ ስሜት ነበረው። እዛ ማዶ አሃ ከተራራው አሃ፣ አይኑ ነው ወይ? አሃ የሚያበራው የሰሌም ባርኔጣ በቀኝ እጃቸው የያዙ ጨፋሪ ወንዶች በአንድ ላይ ባርኔጣቸውን ከፍና ዝቅ እያደረጉ ሲጨፍሩ አቧራው ይጨሳል። እማማ እንደዛ ነበሩ። በሰፈሩ ሰው እማማ የሚለው ቃል የወል ስምነቱ ቀርቶ የዝቹ ሴትዮ መጠሪያ ከሆነ ዘመን የለው። ሰፈራችን ውስጥ የሚኖሩ በእድሜ የገፉ ባልቴቶች ሁሉ እማማ ከሚለው ቀጥሎ ስማቸው ይጠራል። እማማ ተዋቡ፣ እማማ የዝና፣ እማማ ብርነሽ። እማማ ግን እማማ ብቻ ናቸው። የዛሬ ዘጠኝ ዓመት ታዲያ ለማህበር ድፎ ደፍተው ማድቤት ጉድ ጉድ ሲሉ ራሳቸውን ስተው እሳት ላይ ወደቁ። በእሳቱ ግራ ክንዳቸውና በግራ በኩል ያለው የራሳቸው ጸጉር ክፉኛ ተቃጠለ። የግራ ጆሮቸውም በከፊል በእሳቱ ተጎድቶ ነበር። ያ የተረገመ አደጋ የማማጠይም ፊት ላይ በግራ በኩል ለማየት የሚያስፈራ የእሳት ጠባሳ ትቶባቸው አለፈ። ይህም ባልከፋ ነበር። ከአደጋው በኋላ ሁለት እግሮቻቸውና የቀኝ እጃቸው አልታዘዝ አላቸው። የግራ እጃቸው ብቻ ነበር የሚሰራው። በቃ አልጋ ላይ ዋሉ። ሰው ደግፎ ካላነሳቸው በስተቀር ካልጋቸው መነሳት አይችሉም ነበር። የሰፈሩ ሰው ደግ ነው እየተቀያየረ እማማን ለዘጠኝ አመታት አስታብመ ቤታቸው ሰው አይጠፋም። ከጧት እስከ ማታ የእማማ ቤት አደባባይ ነበር። መንደርተኛው ከልጅ እስከ አዋቂ እማማን እየረዳ እግረ መንገዱን ቤታቸውን ማዋያ መቀጣጠሪያ ያደረገም። እማማት ራሳቸውን ደገፍ ብለው ወጣቶቹ ሲጫወቱ እያዩ አዋቂዎቹም ሲያጫወቷቸው እየተጫወቱ እንደዛም ሆኖ ጨዋታቸው ለጉድ ነበር። ዘጠኝ ዓመታት አለፉ። አንድ ቅዳሜ ቀን ከሰዓት አምስት ሆነን የሰፈር ልጆች ሰብሰብ ብለን እማማ ቤት ካርታ እንጫወታለን። ድንገት ዓይኔ እማማ ላይ ሲያርፍ የቤቱ ጣራ ላይ ባለት ሽንቁር የገባች ጨረር የብርሃን ዘንጓን ዘርግታ እማማ ጠይም ቆዳ ላይ የቀኝ ግማሽ ከንፈራቸውንና የአፍንጫቸውን ጫፍ ያካለለች የብርሃን እንጎቻ ሰርታ ተመለከትኩ። አንዴ የጣራውን ሽንቁር፣ አንዴ ማማ ፊት ላይ ያረፈውን ክብ ጨረር እያየው ይሄ ሽንቁር ዝናብ ሲዘንብ አልጋቸው ላይ ውሃ ያንጠባጥብባቸው ይሆን ብዬ አስብ። ጣራውን በሙሉ ስመለከተው ጥላሸት ሸፍኖታል። የጣሪያ ክዳኑ ቆርቆሮ እዚያና እዚህ ተበሳስቶ ጥቃቅን የብርሃን ነጠብጣቦቹ ጥቁር ሰማይ ላይ የተዘሩ ከዋክብት መስለዋል። ጓደኞች ጋር ተያይዘን ስንውጣ ለምን እማማን ጣራ አናድስላቸውም? አይታችሁታል፣ ጨረር ሁሉ ያስገባባችኋል እኮ አልኳቸው። እኔም ሳስብ ነበር፣ እኔም እኔም እያሉ በየአፋቸው ተንጫጩ። እንዲህ ነበር የተጀመረው። ለአንድ ሳምንት ቤት ለቤት እየዞርን ብር አሰባሰብን። ጎረቤቱ ሁሉ ደስ እያለው ካሰብነው በላይ ብር አዋጣ። እንደውም አንዳንዶቹ ለራሳቸው ጉዳይ ገዝተው ከተረፋቸው ማገርና አውራጅ እየቀነሱ ውሰዱ አሉ። ግርማቸው የሰፈራችን አናጺ ነው። ስራውን በነፃ ሊሰራ ቃል ገባልን። ደግሞ ለማማ ብር ልቀበል እንዴ? ብሎ በሳምንቱ እማማን ለማስደነቅ በማሰብ ሳንነግራቸው ቤታቸውን ለማደስ ወሰንንና አልፎ አልፎ እንደምናደርገው አንዱ ለሴቶች በጠዋት ሰፈራችን ወዳለው መድኃኒዓለም ቤተ ክርስቲያን እንዲወስዷቸው አደረግን። አንዳንዴ እንደዛ እናደርግ ነበር። ቤተ ክርስቲያን እንወስዳቸውና እዛው ሲጸበሉና ጸሎት ሲያደርሱ ውለው ማታ እንመልሳቸዋለን። የዛን ቀንም እማማ አዛዋሉ። እኛም ተባብረን የቤታቸውን ጣራ ከማደስ አልፎ ምን የመሰለ ነጭ ማዳበሪያ ኮርኒስ ሰራንላቸው። ቤቱን አጸዳድተን ደጅ ፀሐይ ላይ የዋለ አልጋቸውን አስገብተን ካነጣጠፍን በኋላ የሰፈር ሴቶች ቡና አፍልተው በድምቀት እማማን ተቀበልናቸው። እማማ ቤት እንደገቡና አልጋቸው ላይ እንዳረፉ ወደ ጣሪያው ባለማመን እየተመለከቱ አይኔ ነው ወይስ ያችን ሽንቁር ደፍናችኋታል ብለው ጠየቁ። አጠያየቃቸው ከደስታ የሚሆን ምስጋና ይልቅ ወደ ቅሬታ ያመዘነ ነበር። የተደረገውን ሁሉ አንድ ባንድ ነገር ናቸው በጥሞና ሲያዳምጡን ቆዩና አይናቸው ነጩ ኮርኒስ ላይ ሲያንከራትቱ ቆይተው ፊታቸው ቅጭም እንዳለ ደህና አሉ። ከዚች ቃል ውጭ ምንም አልተናገሩ። በዛው እንቅልፍ ወሰዳቸው። መቼም ሰው የፈለገ ለነፍሱ ቢሰራ ለበጎ ስራው ምስጋና መሻቱ አይቀርምና በዚህ የማማ ዝምታ ቅሬታ ተሰምቶኝ ነበር። ጓደኞችም እንደዛ። በቀጣዩ ቀን ጠዋት አንድ የሰፈራችን ልጅ ሲሮጥ ቤት መጣና እማማ እያለቀሱ የሰፈሩ ሰው ሁሉ ተሰብስቦ እያባበላቸው ነው አለኝ። ምነው አመማቸው እንዴ? እኔ እንጃ። ለምን የጣራውን ሽንቁር ደፈናችሁብኝ ብለው ነው አሉ። ደነገጥኩ። ምን ከምርህና? አልኩት እየቀለደ መስሎኝ ነበር። ከምሬን ነው እንደዛ አሉ እየተባለ ነው። ተያይዘን እማማ ቤት ስንደርስ የሰፈሩ ሰው ቤቱን ሞልቶ እማማ ይጮኋሉ እራገማለሁ። አዎ ተራግሜ ነው የምሞተው። ጨረሬን ወደ ነበረችበት መልሱ። ሕግ ታውቁ እንደሆን በሕግ ፈጣሪን ትፈሩ እንደው በፈጠራችሁ ብያለሁ። ጨረሬን መልሱ፣ አለዛ እራገማለሁ። አዎ ተራግሜ ነው የምሞተው። እንዲሁ ተገንዤ የምሄድ እንዳይመስላችሁ፣ ከነዘር ማንዘራችሁ የሚያጠፋ እርግማን ተራግሜ ነው የምሞተው። ጨረሬን የነበረችበት መልሱ። አነጋገራቸው ሁሉ የሚያስፈራራ ነበር። ያቺ ገራገርና ፈገግታ የማይለያቸው ሴትዮ ፊታቸው በቁጣ አስፈሪ ሆኖ ነበር። በዛ ላይ በየመሃሉ ወዮ ጨረሬ ብለው ይጮኋሉ። ከዘጠኝ ዓመት በፊት ለጥምቀት ሲዘፍኑ ካልሆነ ከዛ ወዲህ እንደዚህ ሲጮኹ አይቻቸው አላውቅም። የሰፈሩ ሰው ግራ ገብቶት እርስ በርስ ይተያያል። ልክ እኔ ስደርስ ቤት ውስጥ የነበረው ሰው በሙሉ ዞሮ አየኝ። አስተያየታቸው አንተው ቤት እናድስ ብለህ ያመጣኸውን ጣጣ አንተው እንደምታደርግ አድርግ የሚል ነበር። ባወጣ ባወርድ የሰራሁት ስተት አልገባለኝ። ምንድን ነው ጥፋቴ? የአንዲት አልጋ ላይ የዋሉ አቅመ ደካማ ሴት የተሸነቋቆረ አሮጌ ጣራ ሰፈሩን አስተባብሬ ማሳደሴ ማስመረቁ ቢቀር እንዴት ድፍን መንደር ያስረግማል? ነግር ያለው እስተ ነገ ጨረሬን የነበረችበት ካልመለሳችሁ፣ ውርድ ከራሴ ጨረሬን ነው የምፈልግ። የእናንተ ጉርብትና ይቅርብኝ። እህሉሃችሁም ይቅርብኝ። አይፈልግም ረሃብ እንደሆነ አለሁ። ምን ያረገኛል? ጨረሪም ብቻ ቦታው አመልሱ። የሰፈር ልጆች ተጠቃቅሰን ወጣንና ምን እንደምናደርግ መመካከር ጀመርን። ነገሩ እንግዳ ስለሆነብን አንዳንዶቹ ትንሽ አይምሯቸው ተቃውሶ ይሆናል ጠበል እንውሰዳቸው አሉ። አንዳንዶቹ ደግሞ እስቲ ይተኙና ነገ ጽዋት ምናልባት ይረሱት ይሆናል አሉ። ወደማማ ቤት ስንመለስ ጩኸው ጮኸው እንቅልፍ ሸለብ አድርጓቸው ነበር። በቀጣዩ ቀን እማማ የወሰዱላቸውን ቁርስ አልበላም አሉ። እናቴ በጭንቀትና በምሬት የማትገባበት የሌለ ልጅ ምን አለ አርፈ ብትቀመጥ ብላኝ ቤታቸው ሄደች ፊታቸውን አዞሩባት። ይህን ነገር ስሰማ የምወዳቸውን ያህል በማማ ተበሳጨው። ቀጥ ብዬ አናጢው ግርማቸው ቤት ሄድኩኝ። ከቤት ሊወጣ ሲል ነበር የደረስኩበት ገና ሲያይኝ እየሳቀ ደግሞ የማንም ቤት ስራ ልትለይ ነው? አለ። እረ ባክ ግራ የገባው ነገር ገጥሞኛል። ምን ነው? እቤት ሰላም አይደሉም እንዴ? አይ ቤት አይደለም ብዬ የሆነውን ሁሉ ነገርኩት። እንዲሁ ሽንቁሩ መደፈኑ ደስ እንዳላላቸው ሲያዳምጠኝ ቆይቶ በሳቅ ፍርስ አለ። እረ አያስቅም፣ ግርማቸው፣ ሴትየዋ እኮ እራገማለሁ እያሉ ነው። እራገማለሁ፣ በጉድ የወጣው? ያንን ሰሌን የመሰለ ጣሪያ ጥቀርሻውን አራግፈን ባደስን ነው የምትረግመን? እና ምን ይሁን ነው አሁን ብሎ በማማ ተቆጣ። ምናልባት ድፍንፍን ሲል ጨልሞባቸው ከሆነ የሆነ ሽንቁር ነገር ብትሰራላቸው ምን አሻኝና፣ እንሂድ ወንፊት ነው ማስመስልላት ብሎ ወደ ቤቱ ገባና እቃውን ይዞ ተመለሰ። ሆሆ ሀያ ዓመት አናጺ ሆኜ ስሰራ ጣሬን ብሳልኝ ብሎ የመጣ ሰው ገጥሞኝ አያውቅም እያለ ነበር። በግርምት እማማ ቤት ስንደርስ ትክ ብለው ያዩኝና፣ አብርሃም አንተ ነህ አሉ። ያስደፈንከው አሉ። ወቀሳቸው ያስፈራ ነበር። ድንገቴ እጅ አልጋቸው ስር ተንበረከኩና እጃቸውን በሁለት እጅ ያዝኳቸው። መዳፎቻቸው ክፉኛ ይቀዘቅዙ ነበር። እማማ ይቅርታ አድርጉልኝ እኔ ክረምት ሲመጣ አልጋዎት ላይ ዝናብ እንዳያፈስ አስቤ ነው። አሁን ግርማቸውን ጠርቸዋለሁ መልሶ እንደነበረ ይበሳሰሉታል አልኳቸው። እማማ ድንገት እንደትንታ ቡፍ ብለው ሳቁና ትከሻቸው እየተንቀጠቀጠና እያሳሉ ከትከት ብለው ሳቁ። በውስጤ ይች ሴትዮ አይምሯቸው ተናግቷል፣ በቃ ብዬ አሰብኩ። አይ አብርሃም፣ ልታስበሳ ናጢ ይዘ መጣ! ምን ላድርግ፣ ተጨነቅኩ እኮ እማማ። ግድ የለም ቶ እሱንም ስራ አታስፈታው፣ ግድ የለም አሉ። ግርማቸው ተሰናብቶ ከሄደ በኋላ አንዲት ዱካ ስቤ እማማ አልጋ አጠገብ ቁጭ አልኩኝ። እማማ በጀርባቸው እንደተኙ ወደ ኮርኒሶ አፍጥጠው ዝም ብለዋል። ዝምታው ያስፈራ ነበር። ምን እንደምል ምን እንደማደርግ ግራ ገብቶኝ እጄን ሳፍተለትን ድንገት ከሩቅ የሚሰማ በሚመስል ድምፅ ያቺ ጨረር ብለው ጀመሩ። ያቺ ቀጭን ጨረር ጌታ የተቀበረበት መቃብር ውስጥ እንደተከሰቱት መላእክት ለእኔ ምስራች ነበረች። መቼ ሲያየህ እንደሆነ አባቴ ክፉ ነበሩ። የክፉ ክፉ። ነጋ ጠባ እናታችንን መቀጥቀጥ ነው፣ መስከር ነው፣ የትም ከርሞ መምጣት ነው። እንዲሁ በየመጠጥ ቤቱ ሲጣሉ በሚወዱት የመጠጥ ቤት አንቧጓሮ ሞቱ። በኋላ እናታችን እርሻውን ብቻዋን አልሆን ሲላት አንዱን ከወደ ቆላ የመጣ ባለጌ ሰው ነው ብላ ገባችሁ። መቼስ ለመከራ ሲፈጥር አይለቅ የባሰ ነውረኛ ሆኖ ቁጭ አለ። ገና አንድ ፍሬ ልጅ ነኝ። እንጃ ይችን የዘውዲቱ ልጅ ባህል ነው። የጎረቤታችን ዘውዲቱ ልጅ ገና ዘጠኝ ዓመቷ ነው ሰው ዞር ካለ ሳልፍም ሳገድምም መጎንተል ነው። ጭራሽ አንድ ቀን የላሞቹ በረት ስገባ ተከትሎ አነቀኝ። የለበስኳትን ጥብቆዬን ሊያወልቃት ሲታገል ኡ ብዬ ስጮህበት እዛው በቱ ላይ አንከባሉኝ ወጥቶ ሄደ። በገዛ ቤቴ ፈራሁ። የእናቴን ቀሚሴ ሙጥኝ ብዬ በሄደችበት መከተል ሆነ። እሷ ሰው አግኝታ ሙታ ሂጃባች ጋር ተጫወች ትለኛለች በኋላ በሰበብ አስባቡ መግረፍ ሆነ ስራው። የአመታቱ ያጨካከኑ ደግሞ ትወዋታን ሰው የላሞቹ በረት የገባ ወንዶሆን ተከትሎ ከተፍ ይላል። ወደ ጓሮ ለሽንት ዞር ያልኩ እንደው እንደ ጥላ መከተል ነው። እንደው ነብሴ ተጨነቀች። እናቴን አልነገር። እንዲህ እንዳሁኑ ዘመን ልጅ ማን ይሰማኛል? ገና ዘልዬ ሳልጠግብ ኑሮዬ ካሁን አሁን መጣብኝ አነቀኝ ጭንቀት ሆነ። ገጠር ሽውታውም ኩፍኙም አያጣንም መቼም። አሞኝ ጋደም ያልኩ እንደሆነ እናቴ ወጣ ካለች አትጅቤ ለቅሶ ነው። እየተንቀጠቀጥኩ ተከትያት ደጅ ለደጅ ነው። ከመድሃኔ ዓለምና ከእሷ ሌላ ማን አለኝ? ታናናሽ እህቶቼና የሰፈሩ ውሪ ሁሉ ፈሪናት፣ ከእናቷ ቀሚስ ስር እማትወጣ እያሉ መሳቂያ መዘባበቻ አረጉኝ። ሲያመጣው ልክ የለው ይሄን ሆንኩ ሳልላት እናታችን በሶስት ቀን በሽታ ሞተችብን። ከሞቷም ካሟሟቷም በላይ ነብሴ መግቢያዋ መደበቂያዋ ጨነቃት። እንዲህ እንዳይመስልህ እናቴ ሐዘንተኛው እንኳን እግሩን ከቤት ሳያወጣ ቋንጣ እንዳየች ድመት አይኑ አይኔ ላይ ነው። ሐዘኑም ምኑም ሲያበቃ ጎረቤት ቤት እየልኩ ብደበቅ አንጠልጥለው እያመጡ ቤቴ እንድቹ። እንቅልፍ በአይኔ ሳይዞር አንድ ቀን ወደ እርሻው ሲሄድልኝ ቢመለስ እንኳን ተኝቼ እንዳያገኘኝ እየፈራው ከዚህ እንደ ጋሻ ለሙ ቤት የሚሆን ማሳ ውስጥ የተሰራ የእህል መክተቻ ጎተራ አለ። አርጅቷል፣ እህል አይዝም፣ እንዲሁ ቆሟል። ትልቅ ነው። ያየህ እንደሆነ ክዳኑን ገርበብ አድርጌ ገባና መልሼ ከድኜ ይዛውተኛለሁ። አስር ጊዜ እየመጣ ወንድሞቼን የት ሄደች ሲል ይሰማኛል። እንጃ ይሉታል፣ እየዛተ ይመለሳል። ድምጤን አጥፍቼ ዝም። ታዲያ በዛ ጨለማ የጭቃ ጎተራ ውስጥ ታፍኜ ለገመድ ማስገቢያ በተበሰው የጎተራው ሽንቁር በኩል የምትገባ ጨረር ነበረች። ከሰማይ ጀምሮ የተደበቅኩበት ጎተራ ድረስ ልትፈልገኝ የመጣች የእናቴ ነብስ ነው የምትመስለኝ። ጨረሯ ፊቴ ላይ ስታርፍ እንባይን የምታብስልኝ የእግዜር ጣት በእጆቼ ስጫወቱባት እንደ ሰው በሹክሹክታ ሳወጋ ትውላለሁ። ፀሐይ ስትጠልቅ፣ ጨረሯ ስትጠፋ ያ ክፉ ሰውዬ አሮቄውን ተግቶ እየደነፋ ይመጣል። ጨረሯ ማታ የምትጠፋው ያንን ክፉ ሸሽታ ይመስለኝ ነበር። ማንም ሰያየኝ ከጎተራ ይወጣና እየተንቀጠቀጥኩኝ ገብቼ አንዱ ጥግ ኩርምት ብዬ ካሁን አሁን መጣብኝ እያልኩ እንዳፈጠጥኩ አነጋለሁ። ነገም ያው ነው። ቶሎ ነግቶልኝ ለወንድምና እህቶቼ የሚቀብሱትን ቂጣም ሆነ ንፍሮ አሰናድቼ እኔም ሽምብራ ቢጤ ቆልቼ ቋጥርና ማንም ሰያየኝ ወደ አሮጌው ጎተራ ገብቼ ሽምብራዬን እየቆረጠምኩ እዛች ጨረሬ ጋር ብሶቴን በልጅነት ነብሴ እያንሾካሾኩ እውላለሁ። ጨለማ ለኔ ጭንቀት ነው። ጀንበር ዞር ካለች ነፍሴ ትጨነቃለች። እማማ ዝም ብለው ቆዩ። ረጅም ዝምታ። ታዲያ አንድ ሌሊት እዛችሁ ጎጆ ጥግ ጉርምት እንዳልኩኝ ኮቴ ሰሙ። እሱስ በጨለማው ሊያንቀኝ እያደባ ኖሯል። እንደው እንደ ፌንጣ ዘልዬ በጨለማው እንዴትም እንደከፈትኩት እንጃ። በሩን በረገድኩና ልወጣ ስል ጥብቁዬን ቢያንቀኝ ተተርትሮ እጁ ላይ ቀረ። ምናምኒት ሳልደርብ መለመላይን በደረቅ ሌሊት እዑታይን እያቀለጥኩ በረርኩ። ወደ ጎተረዬ ዘልዬ ገብቼ ድምፄን አጠፋው። መቼስ ጨለማውን ያየህ እንደው አይን ቢወጉ አይታይም። ሊምረይ መሰለ የት አባቷ ገባች እያለ መርዝ እንደቀመሰ ውሻ ማሳ ውስጥ ተቅበዘበዘ። ወደ ጎተራው ሲቀርብ ቅጠሉ ሲንሾካሾክ ይሰማኛል። እስካሁን ድረስ በበሬ ሰው ኮቴ ስሰማ እጨነቃለሁ። እራቁቴ ነኝ፣ ብርዱን ቶ ፍርሃቱ ያንዘፈዝፈኛል። ኋላ በዱላው ጎተራውን መታ መታ ሲያደርግ ይሄ የከረመ አቧራ እንደ ዝናብ ወረደብኝ። አሳልኩ። አንቺ ምን አጢ ነይ፣ አትወጪም እያለ ክዳኑን ሊከፍት ሲጀምር ጎረቤቶች እሪታዬን ሰምተው ኖሮ እየተጫጫሁ ሲመጡ ሰማው። በዛ ሌሊት ጨለማ ውስጥ በዛች የጎተራ ሽንቁር ከሰዎቹ ላምባዲና የመጣች ቀጭን ጨረር ራቁት ገላይ ላይ ስታርፍ እንደ ፀሐይ ሞቀች ይመስል። አቤት ደስታዬ፣ አቤት፣ አቤት፣ አቤት፣ አተረፉኝ። እሱንም በነጭ ለባሽ እያዳፉ ወደ ወሰዱበት እንጃ። ልጆችንም ወደ አክስታችን ዘንድ አላኩ። እዛው አደገ። ፍርሃቱ ግን ዛሬም ድረስ በርጋጊ አድርጎኝ ቀረ። ቅጠል በተንሾሃሾህ በበር የሚያልፍ ኮቴ በሰማው ቁጥር ብርኪ ይዘኛል፣ እፈራለሁ። ዘመኔ ያለቀው በፍርሃት ነው። ኑሮዬ እንደው መባከን ነው፣ እምብዛም ደስታ የለው። ከልጅነት እስከ እውቀት ከልጅነት እስከ እውቀት የሳቅሁባቸው በደስታም የተጎበኘውባቸው ብርሃን ያየውባቸው ቀናት ብቻ ነበሩ። ያ የሰባ ሰባት ረሃብ ስንቱን እንደ ቅጠል ያረገፈው መርገምት ማለፉን ያበሰረኝ መንግስትና ሬዲዮኑ አይደለም፣ ብርሃን ነው። ልጄ ብርሃን ለሰው ብናገረው እውነት አይመስለውም። ሰማዩ በደረቀበት የጥር ወር ያለኝን አሟጥጬ ወዴት አባቴ ልሰደድ እያልኩ ውጪ ላይ ከተፈጨበት አመት የሆነ ድንጋይ ወፍጮ ላይ ተቀምጬ ሳለቅስ ነበር። ጥር አስራ አንድ ማታ እንደ ነገ ብርሃነ ጥምቀቱ ሊከበር በዋዜማው ምሽት በዛ ኮከብ እንኳን በማይታይበት ጥቁር ሰማይ እንደ ፈተል ክር የቀጠነ ብርሃን ሰማዩን ለሁለት ሲከፍል ደንግጬ ይበረግ። ያንን ሰማዩ ላይ ተዘርግቶ የጠፋ የብርሃን ዘንግ እንደገና አየዋለው ብዬ ባንጋጥጥም በነጋታው ምድሩ ላይ ጠፍቶ የኖረ ዝናብ ዶፍ ሆኖ ወረደ። ዝናቡ ካበቀለውን ቡቃየ ይልቅ ያ የብርሃን ጸዳል ዓይኔ ላይ ዛሬም አለ። ጥምቀት በመጣ ቁጥር ሰማዩ በብርሃን የተሞላ ይመስለኛል። የህይወቴን ትንሽ የምስራች እንዳቅሜ ልዘክር። አልጋ እስኪይዝ ለጥምቀት ቀርቻ አላውቅም ነበር። ባልም እንደ አውሬ እያስፈራኝ ስሸሽ፣ ዘርም ሳላፈራ ኖርኩ። አልከፋኝም። ቤቴን የምትሞላ ያቺ ጨረር የእግዜር እጅ ነበረች። የእግዜር ጣት። እዚህ ቤት ስንት ዓመት የመሰለ ወደ 20 ዓመት ኖርኩ። ማስጠገን አቅቶ ይመሰለህ ልጄ ዘጠኝ ዓመት ሙሉ አልጋ ላይ ስውል የምትዳሰሰኝ የእግዚር ጣትን እንዳጠፋ ብዬ ያቺ ጨረር ጨረሬን ወሰዳችኋት። ጨለማው እየቀረበ ነው። የሰው እጅ በሰራት ብርሃን የማይገፈፍ ጨለማ እየመጣ ነው። ታውቆኛል። ከእንግዲህ ብርሃን የለም። ተላመጅው ሲላይ ነው መቃብሬን። ትንሽ ሸለብ አደረጋቸው። ብርድ ልብሳቸውን ደርቤላቸው ወደ ቤት ያዘገምኩ ከዛን ቀን በኋላ እማማ ማንንም አላናገሩ። በሳምንቱ ትላንት ልክ ፀሐይ ስትጠልቅ እማማ ይችን አለም በሞት ተሰናበቱ። ጽሁፉን እንደ ወደዳችሁ ተስፋ አደርጋለሁ። ውድ ጊዜያችሁን ሰውታችሁ እስካሁን አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ በሌላ ቆንጆ ስራ እስከምንገናኝ ሰላማችሁ ይብዛ።